ግማሹን ከወሰድክ በቂ ነው፣ ቀሪውን ግማሽ ግን መልስላት። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ። ጀግናዋ አትሌት ደራርቱ ቱሉ ከቀድሞ ባሏ የፍቺ ውዝግብ ጋር ተያይዞ የቀድሞ ባሏ ንብረቷ በሙሉ ወስዶ ባዶ አስቀራት። ደራርቱ ችግር ላይ ወደቀች። ደራርቱ ግን መለስ ዜናዊ ድረስልኝ አላለችም። መለስ ግን ስለ ጉዳዩ ቀድሞ ሰምቶ ነበርና ደወለላት። መለስ ነኝ። ቢሮ ፈልግሻለሁ፣ አሁኑኑ የገጠማት ችግር በዝርዝር እንድትነግረው ጠየቃት። በጨዋነት የምትታወቀው ደራርቱ ግን ባሌ በደለኝ ብላ መናገር አሳፍሯት ከመናገር ተቆጠበች። ሆኖም መለስ ስለ ጉዳዩ ከሳምንት በፊት እንደሰማና ዝርዝሩ እንድታስረዳው ጠየቃት። የሰማውን እውነት በዝርዝር ደገመችለት። ከዛም ለደራርቱ ባል ተደወለ። መለስ ነኝ፣ ጠቅላይ ሚኒስትር መለስ ዜናዊ ነኝ። ባሏም በድንጋጤ ስልኩን ጣለው። ስልኩም በድጋሚ ተደወለ። መለስ ነኝ፣ ተረጋጋ። ከደራርቱ ጋር ስለገባችሁበት ውዝግብ እንድንነጋገር ፈልጌ ነው። በጣም ተዋይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም ሃምሳ ሃምሳ ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮናና እፈልግሃለሁ። እንዴት መምጣት እንዳለብህ ሰው እልክ አለው። የዶላር ቱባለም እረ፣ ሁሉንም ትውሰድ አሁኑኑ እመልስላታለሁ። እኔ ኮ ተናድጄ ስለተጣላን ብዬ እንጂ። መለስ ዜናዊ አይ ሙሉ አይሆንም። ግማሹን ላንተ ይገባሃል፣ ግማሹ ግን መልስላት። ያላንተ ድጋፍ ይህ አይመጣም ነበር። ለማንኛውም ቢሮናና እንወያይበታለን ተባለ። በዚህም ጊዜ ያለ አንድ መኪና ሁሉንም ንብረቷ መለሰላት።